ትራምፕ በቀይ ባህር ላይ በአንድ ቢሊዮን ዶላር ህንፃ ሊገነቡ ነው። በቀይ ባህር ዳርቻ ላይ በምትገኘው ጂዳ ላይ በአንድ ቢሊዮን ዶላር የሚገነባውን የትራምፕ ፕላዛ ህንፃ በተመለከተ ማብራሪያ ተሰጥቷል። ይህንን ህንፃ የሚገነባው የሳውዲ አረቢያው ሪል ስቴት አልሚ ዳር ግሎባል ሲሆን የሚገነባውም የከተማው እምብርት በሆነው የአብደልዚዝ መንገድ አቅራቢያ ነው። ፕሬዝዳንት ዶናልድ ትራምፕ የንግድ እንቅስቃሴያቸውን በአረብ ሀገራት ላይ ማስፋፋት እቅድ እንዳላቸው ማስታወቃቸው የሚታወስ ሲሆን ይህኛው ህንፃ በጅዳ ከተማ ሁለተኛው የሚሆን ነው። በእቅዱ መሰረት ይህ ህንፃ በኒውዮርኩ ማንሃትን ስታይል የሚሰራ ይሆናል። ከዚህ ቀደም የፕሬዝዳንት ድርጅት በጅዳ በ አምስት መቶ ሰላሳ ሶስት ሚሊዮን ዶላር ሌላ ህንፃ በማስገንባት ላይ መሆኑ ይታወቃል። የትራምፕ ድርጅቶች ዋና ስራ አስኪያጅ ኤሪክ ትራምፕ እንደገለጹት ድርጅታቸው በጅዳ ብቻም ሳይሆን በአቡዳቢ፣ ሪያድና ኦማንም የተለያዩ ትልቅ ፕሮጀክቶችን እያከናወነ ይገኛል። አጠቃላይ እንግዲህ አጠር ያሉት መረጃዎችን በማስመልከትም ነው። ቀይ ባህር ስባል የት አካባቢ የሳውዲው ቀይ ባህር ላይ ነው ይህ ግንባታ፣ አጠቃላያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የሚኪታ ቦርድን ሰብስክራይብ በማድረግ ወቅታዊና ጫጭር ሊደመጠው የሚገቡ መረጃዎችን ያገኘው። በወቅታዊ ናጫጭር መረጃ እስከምን ገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።